ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ፣ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን፣ እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀምጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሁኑ። ወደ መረጃዎቹ ገባነው። በመቀሌ ከተማ ዛሬም ሌላ ፍንዳታ መሰማቱ ተገልጿል። ከቀናት በፊት ከተከሰተው ፍንዳታ ከበድ ያለው ፈንጂ ዛሬ ሌሊት ላይ መቀሌ ከተማን አናውጧታል። የፍንዳታው ሰበብ ጠምዶ የመፍረስ አደጋ ላይ ስለሆነ በኢሳያስ አፈወርቂ የተቀነባበረ ነው ተብሏል። እነ ደብረጽዮንን ኢላማ ያደረገው ፈንጁ አነጋጋሪ ሆኗል። አሰብ ፕሬስ ከቦታው ያገኘችው መረጃ አለ፣ ወደ እናንተ ይደርሳል። አሰብ የኢትዮጵያ ሉዓላዊ ግዛት፣ ቀይ ባህር ደግሞ መውጫ መግቢያዋ ሆኖ ወደ ነባራዊ እውነታ ሊመለስ ይገባል ተባለ። አሰብ የኢትዮጵያ ሉዓላዊ ግዛት፣ ቀይ ባህር ደግሞ መውጫ መግቢያ ሆኖ ወደ ነባራዊ ሁኔታ ሊመለስ ይገባል ሲሉ የአፋር የሀገር ሽማግሌዎች ተናገሩ። በአማራ ክልል የተለያዩ አካባቢዎች ገቢ ለመሰብሰብ በሚል የተዘረጉ ኬላዎች በፍጥነት እንዲነሱ የክልሉ ገቢዎች ቢሮ ትዕዛዝ ሰጠ። ይህን ትዕዛዝ ተላልፎ በተገኘ ማንኛውም የመንግስት አካል ላይ የፀጥታ ኃይሎችን ለሚወስዱት እርምጃ ቢሮው ኃላፊነት የማይወስድ መሆኑን አስታውቋል። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ የዲፕሎማሲ ክሽፈት በኤርትራውያን ዘንድ ጉድለት አምጥቶባቸዋል። ትራምፕ ኤርትራውያንን ሊያባሩ ነው ቀይ መስመር ውስጥ ያስገባቸውን ጉዳይ አሰብ ፕሬስ በዝርዝር ይዛዋለች። አስመራ ውስጥ ብቸኛው የኢንተርኔት ተጠቃሚ የሆነው የኤርትራው የማስታወቂያ ሚኒስቴር የማነ ገብረመስቀል የኢትዮጵያ ሕዝብ የባህር በር ጥያቄ ያጣጣለበት መረጃም አለ። አሰብ ዳሰዋለች። ወደ እናንተ የሚደርስ ይሆናል። ውድና የተከበራቸው የቻናላችን ቤተሰቦች፣ እነዚህንና የተመራረጡ ሌሎች አጫጭር መረጃዎችን ይዘን ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በመቀሌ ከተማ ከበድ ያለ የፈንጂ ድምጽ ተሰምቷል። ከቀናት በፊት በመቀሌ ከተማ የተሰማውን ከበድ ያለ ፈንጂ ሕዝብን ለ ማሸበር ጠላቶቻችን ናቸው ያደረጉት ያለው የከተማ ፖሊስ የሰጠው ማስተባበያ ተነቦ ሳልክ ትናንት ለዛሬ አዳርም ቦምቦች ተጥለው ነበር ተብሏል። ከሁለት እንደተከፈለ የሚነገርለት ህወሓት ክልሉን ማስተዳደር የማይችልበት የመጨረሻ ደረጃ ላይ በደረሰበት በዚህ ሰዓት የተጣለው ቦምብ ባለስልጣናት መሰረት ያደረገ መሆኑም ተገልጿል። በመሸ ቁጥር የአስመራ ጎዳናዎቹን ነዋሪዎቿ በኩራዝ እየዳበሱ እንዲንቀሳቀሱባቸው ያደረገው ኢሳያስ አፈወርቂ ያዘጋጀው ቡድን ነው በመቀሌ የከተማ ቦምቡ የጣለው የተባለ ሲሆን ለዚህም እንደ ምክንያት የተወሰደው ጥምዶ የተሰኘው የሁለቱ ቡድኖች ጥምረት በአንዳንድ የህወሓት አመራሮች ተቃውሞ ስለገጠመ ነው ተብሏል። አስመራን ብርሃን አልባ ያደረጋት ኢሳያስ በመቀሌ ከተማ ፍርስራሽ ላይ ወይን ለመጠጣት ቋምጦ ተነስቷልም ተብሏል። አሰብን ለኢትዮጵያ ከምሰጥ ቀይ ባህር ላይ ገብቼ ልስመጥ ያለው ኢሳያስ አፈወርቂ በኢትዮጵያ ህዝብ ላይ ሊከፍተው ያሰበው የውክልና ጦርነት አልሳካ ሲለው ነው ህወሓቶቹን ተላላኩ ብሎ እያስቸብራቸው ያለውም ተብሏል። ያለመተማመንን መሰረት አድርጎ የተጀመረው የህወሓትና የሻዕቢያ ግንኙነት በብዙ መንገድ የማይቀጥል መሆኑ የተነገረለት ሲሆን ኢሳያስም እኔ ሰሜን ካላገዛችሁ በእኔ ትጠፋላችሁ አይነት መርሁን በተገንጣ የህወሓት አመራሮች ላይ ሊፈጽም ሙከራ እያደረገ ነው ተብሏል። የሰባ ዘጠኝ አመቱ ኢሳያስ አፈወርቂ የኢትዮጵያ የአየር ኃይል በቂ አቅምና ኃይል እንዳለው መግለጹን ተከትሎ አሁንም ሊወሩ ነው በሚል ህዝብ እያነሳሳ ሲሆን በርካታ የኤርትራ ተቃዋሚ ፖለቲከኞችም አንተ ለሰላሳ ዓመታት ካደረከን አይብስም ምናልባትም ኢትዮጵያውያን ነፃ ሊያወጡን ይችላሉ የሚል ምላሽ እየሰጡት ይገኛሉ። 79 አመቱ የአስመራ ዋዛውንት ወዲ አፎም አሁን ላይ በአንድ እጁ እንደሚያጨበጭብ ሰርገኛ ነው ተብሏል። የኢትዮጵያ ሚዲያዎቹን ሲከታተል የሚውለው ኢሳያስ ከአሁን ነገ መጡ በሚል በጭንቀት ሲተራመስ ቢውልም ቢያድርም አሁንም በሰላም የወደብ ባለቤት ለመሆን እየሰራች እንደምትገኝ ተረጋግጧል። የቀይ ባህርን ተጠቃሚነት የኢትዮጵያ ሕዝብ አምኖበት እየታገለ ባለበት በዚህ ወቅት ከጦርነት ይልቅ በሰላም መቀበልን የመረጠችው ኢትዮጵያ ዓለም አቀፍ ድጋፍን እያገኘች መሆኑም ተገልጿል። በሌላ መረጃም አሰብ የኢትዮጵያ ሉዓላዊ ግዛት፣ ቀይ ባህር ደግሞ መውጫ መግቢያ ሆኖ ወደ ነባራዊ ሁኔታ ሊመለስ ይገባል። አሰብ የኢትዮጵያ ሉዓላዊ ግዛት፣ ቀይ ባህር ደግሞ መውጫ መግቢያ ሆኖ ወደ ነባራዊ ሁኔታ ሊመለስ ይገባል ሲሉ የአፋር የሀገር ሽማግሌዎች ተናገሩም። ኢትዮጵያ የቀይ ባህር ሕጋዊ ታሪካዊና መልክዓ ምድራዊ መብት የነበራት ቢሆንም ምክንያቱና ውሳኔ ሰጪው ባልታወቀበት ሁኔታ ከባለቤት እንድትርቅ ተደርጋ ለዓመታት ዘልቃለች። በዚህ ምክንያት ደግሞ ባለፉት 30 ዓመታት የባህር በር ባለቤት የሀገር ሕልውናና የትውልዱ ጥያቄ ሆኖ መጥቷል። በመሆኑም የኢትዮጵ የባህር በር ባለቤትነት ጥያቄ በትውልዱ ዘንድ ጥያቄ ሆኖ ከሶስት አስርት ዓመታት በላይ የዘለቀ ሲሆን አሁን ላይ የህልውና ጉዳይ ሆኖ በሰላማዊ መንገድ የማግኘት ጥረት እየተደረገ ይገኛል። በመሆኑም ኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ እንዲያገኝ ሰላማዊና ዲፕሎማሲያዊ ጥረቶች ተጠናቅረው ቀጥለዋል። ከዚሁ ጋር በተገናኘ የአፋር የሀገር ሽማግሌዎች አሰብ የኢትዮጵያ አካሏ ቀይ ባህር ደግሞ መግቢያ መውጫ በሯ ሆኖ ለዘመናት ስለማገልገሉ በታሪክ እየተመዘገበና ዓለም የሚያውቀው ሀቅ መሆኑን አንስተዋል። የአፋር ክልል ሕዝብ ደግሞ ቀይ ባህር አቅራቢያው እያለ የተቆለፈበትና ከባህሩ የተገለለ ሆኖ በፍጹም ሊኖር የማይገባ በመሆኑ መብቱ ሊከበርለት ግድ ይላል ሲሉ አንስተዋል። ከሀገር ሽማግሌዎቹ መካከል አቶ ጀብሪል አሊና አቶ ኡስማን ኢብራሂም ኢትዮጵያ በአቅራቢያዋ ከሚገኘው ቀይ ባህር ተነጥላ ፈጽሞ ልትቀጥል አይገባም ብለዋል። በመሆኑም አሰብ የኢትዮጵያ ሉዓላዊ ግዛት፣ ቀይ ባህር ደግሞ መውጫ መግቢያው ሆኖ ወደ ነባራዊ ሁኔታ ሊመለስ ይገባል ነው ያሉት። በየትኛው መመዘኛ ኢትዮጵያንና ህዝቦቿን ከቀይ ባህር መነጠል አይገባም በማለት አጽንኦት ሰጥተው ለመብታችን መከበር ህጋዊና መሰረታዊ ጥያቄዎች ይቀጥላሉ ብለዋል። የሀገር ሽማግሌዎቹ የኢትዮጵያ የባህር በር ባለቤትነት ጥያቄ በጋራ ከመጠቀም ባለፈ የህይወትና የደህንነት ጉዳይ በመሆኑ የ ግድ ምላሽ ሊሰጠው እንደሚገባ አቶ ኡስማን ተናግረዋል። ሌላኛው የሀገር ሽማግሌ አቶ መሐመድ ሰይድ የአሰብና የቀይ ባህር ጉዳይ ታሪካዊና ህጋዊ መብታችን ሆኖ ሳለ በዝምታ ምኑሯችን ሁላችንንም ያስቆጨ ነው ብለዋል። አሁን ላይ ግን ትክክለኛ ምላሽ የሚሻ የሀገር ህልውናና ትውልድ ጥያቄ በመሆኑ በአፋጣኝ ምላሽ ሊሰጠው ይገባል ሲሉም ነው የተናገሩት። በሌላ መረጃ በአማራ ክልል በተለያዩ አካባቢዎች ገቢ ለመሰብሰብ በሚል የተዘረጉ ኬላዎች በፍጥነት እንዲነሱ የክልሉ ገቢዎች ቢሮ ትእዛዝ ሰጠም። ይህንን ትእዛዝ ተላልፎ በተገኘ ማንኛውም የመንግስት አካል ላይ የጸጥታ ኃይሎች ለሚወስዱት እርምጃ ቢሮው ኃላፊነት የማይወስድ መሆኑንም አስታውቋል። ቢሮው ይህንኑ ያሳወቀው በክልሉ የዞንና የከተማ አስተዳደር ስር ላሉ የገቢዎች መምሪያዎች ከትናንት በስቲያ በጻፈ ደብዳቤ ነው። መስሪያ ቤቱ ትእዛዙን ለመምሪያዎቹ ያስተላለፈው የአማራ ክልልን የኢኮኖሚ እንቅስቃሴዎች ገትተዋል የተባሉ ኬላዎች እንዲነሱ ከክልሉ ሰላምና ጸጥታ ቢሮ ደብዳቤ ደብዳቤው የተጻፈለት ከአንድ ሳምንት ገደማ በኋላ ነው። በአማራ ክልል የተለያዩ አካባቢዎች የተቋቋሙ ኬላዎች የግብርና የኢንዱስትሪ ምርት እንቅስቃሴን ሲያስተጓጉሉ እና ሲያዘገዩ እንደነበር በደብዳቤው የጠቀሰው የክልሉ ገቢዎች ቢሮ ያልተገባ ክፍያ በማስከፈል የምርት ዋጋ እንዲጨምር ማድረጋቸውን አትቷል። እነዚህ ድርጊቶች የኑሮ ውድነትን በማባባስ በሸማቾች ላይ ጫና ማሳደራቸውንም ደብዳቤው አክሏል። በአማራ ክልል ገቢዎች ቢሮ የከተማ አገልግሎት ገቢ ባለሙያ የሆኑት አቶ አሰፋ ወርቅዬ ዞኖችና ከተሞቹ ኬላዎችን ሲያቋቁሙ የነበረው ገቢ እንደመሰብሰብ በሚደረግ ጥረት እንደነበር ለኢትዮጵያን ሳይድር አስረድተዋል። ሆኖም በተወሰኑ ኪሎ ሜትሮች ልዩነት የሚቋቋሙ ኬላዎች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 ባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነት የሚጥስ መሆኑን ገልጸዋል። የማነ ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ቀይ ባህር ዳርቻ ላይ የባህር በር ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጡ ነው በማለት ተችተዋል። የንግድ ልውውጡን በቀይ ባህር በኩል የሚያደርገው ማንኛውም አገር ቀይ ባህር ዳርቻ ላይ የባህር በር ጣቢያ የማቋቋም ህጋዊ መብት ይኖረዋል ማለት እንዳልሆነ የማነ ጠቁመዋል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጉ ያደረጓቸውን ተራ ጉብኝቶች በጣም የማቅረብ አሰልቻ አካሄድ ጀምረዋል፣ በማለት የማናያይዘው አያይዘው የተቸው ሲሆን ፓርቲው የአሜሪካው የአፍሪካ ወታደራዊ እዝ እንዲሁም የጣሊያን ባህር ኃይልና የፈረንሳይ ጦር ኃይል አዛዦች በኢትዮጵያ ያደረጓቸው ጉብኝቶች የባህር በር ማግኘት ፍላጎቱን የሚደግፉ አስመስሎ አቅርቧቸዋል ብሏል። በሌላ መረጃም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 ቃል የላቸውም። በሌላ ምርጫም የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ 19 ሀገራት ዜጎችን የመኖሪያና የስራ ፈቃድ ሊመረምር ነው። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያና የስራ ፈቃድ ላይ እንደገና ምርምራ ሊያደርግ ነው። የዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት ኃላፊ ጆሴፍ ሄድሎ እንዳሉት ፕሬዚዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ እያንዳንዳቸው የመኖሪያና የስራ ፈቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል። እነዚህ ሀገራት እነማንን እንደሚያካትት ተጠይቀው ፕሬዚዳንት ዋይት ሀውስ በሰኔ ወር ያወጣውን አዋጅ ጠቅሰዋል። እነዚህ ሀገራት ኤሪትራ፣ ሶማሊያ፣ ሱዳን፣ ሊቢያ እንዲሁም ዴሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ ኢራንና ቬኔዙዌላን የሚያካትት ነው። ይህ ትዕዛዝ የተሰማው አንድ አፍጋኒስታናዊ እረብ ሁለት በዋሽንግተን ዲሲ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው። ተጠርጣሪው ራህማኑላህ ላካንዋል ወደ አሜሪካ በአውሮፓውያኑ 2021 የገባው ዩናይትድ ስቴትስ አፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ የኢሚግሬሽን ጥበቃ በሚሰጥ ፕሮግራም ነው። ክቡራትና ክቡራን የአሰብ ፕሬስ ቤተሰቦች እስከ መጨረሻው ስለ ተከታተላችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ በየዕለቱ አዳዲስ እና ትኩስ መረጃዎችን ማግኘት ትችላላችሁ። በሌላ መረጃ፣ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን፣ መልካም ጊዜ ትመኛለን።